ሰላም ጤና ይስጥልን። የተከበራችሁን የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 20 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን ቆዩ እያልን የእሳቱን ዜናዎች ርዕሶቹን በማስቀደም እናስተዋውቃችኋለን። የአማራ ፋኖ በጎጃም ባህር ዳር ዙሪያ ከሚገኙ ከተሞች በአንደኛው የተሳካ ኦፕሬሽን ፈጽሞ ድል ተቀዳጅተዋል። ከ40 ኪሎ ሜትር በማትርቀው ከተማ የፋኖ ኦፕሬሽን ምን ይመስላል የሚለውን መረጃ በዝርዝር እንዲደመጥ አድርገን አሰናድተነዋል በቀዳሚነት ይቀርባል። የብአዴን አድማ ብተና ከግዳጅ ቀጠና እየሰበሰበ በካምፕ እንዲቀመጥ እየተደረገ ሲሆን በውጊያ ቀጠና ያለው ደግሞ በቡድን እጁን ለፋኖ በመስጠት የአማራን ትግል እየተቀላቀለ መሆኑ ተሰምቷል። የአማራ ክልል አድማ ብተና እንዳያሰለጠን በኢታማጆር ሹሙና በብልጽግናው ሊቀመንበር በኩል ትዕዛዝ መሰጠቱ አይዘነጋም። በሱዳን ኮሪደር ያለው አሁናዊ የውጊያ መረጃና የፋኖን የተጋድሎ ውሎ የፋኖ መሪው በአንደበቱ ነግሮናል። መረጃውን በዝርዝር አሰናድተነዋል። ታደምጦታላችሁ ህወሀት በራሱ ብሔር ተወላጆች የሚቀርብበት ተቃውሞ በርትቷል ከራሱ የፓርቲ ስንጥቃት እስከ ታጣቂ ቡድኑ መፈረካከስ የዘለቀው የህወሀት ቁመና አሁን ደግሞ ምሁራኑም ተነስተውበታል ያንተ ነገር አሁንስ በቃን ያሉት የትግራይ ምሁራን የትግራይ ህዝብ ይህንን ጦረኛ የሽማግሌ ስብስብ በቃ ሊለውና የሰላም ኑሮ ሊኖር ይገባዋል ብለው ጥሪ አቅርበዋል። በኦህዴድ የሹመት ደብዳቤ የተሰጣቸው የህወሓቱ ጄኔራል ታደሰ በበኩላቸው አንዳንድ ጉዳዮች ላይ ለመመካከር የብልጽግናው ሊቀመንበር ሂጄ ላናግራቸው ይገባል ብለዋል። ለህወሓቱ ጄኔራል ምክረ ሀሳብ የሚሰጡት የብልጽግናው ሊቀመንበር በቅርቡ የሹመት ደብዳቤ ሰጥተው የሸኟቸውን ጄኔራል ታደሰን በጽፈት ቤታቸው ተቀብለው ያነጋግሯቸው ይሆን ወይስ እንደተለመደው በስልክ አውርተው ያሰናብቷቸው ይሆን የሚለውን ወደፊት የምናየው ይሆናል። የምሁራንን ጥሪ ግን በዜናችን አሰናድትነዋል። የሰሜኑ ትኩሳት ግለቱ ጨምሯል። ብልጽግና የኤርትራውን መንግስት ሊወራኝ ነው ብሎ መናገሩን ተከትሎ የኤርትራው ማስታወቂያ ሚኒስትር በሰጡት ምላሽ የብልጽግና ክስ የውሸታሙ እረኛን ተረት ያስታውሰኛል ብለዋል። የውሸት ባንዲራ እያውለበለበ የክስ ዶሴ ይዞ የሚዞረው የብልጽግና ፓርቲ ድርጊቱ አስገራሚ ነው ያሉት አቶ የማነ እኛ ያለነው በራሳችን ምድር ላይ ነው። የወረርነውም ሆነ የተነኮስነው የኢትዮጵያ አካል የለም። እሱ ግን የተለመደ የጦርነ ቅስቀሳውን እያካሄደ ነው ብለዋል። በዝርዝር የሚደመጥ ዜናችን ነው። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያዘጋጀነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። በቅድሚያም ፋኖ በከተማ ኦፕሬሽን ፈጣን እርምጃ ወሰደም። የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሜጫ አውራጃ መራዊ ከተማ የተጠናና ፈጣን ኦፕሬሽን በመፈጸም በብልጽግናው ሰራዊት ቁልፍ ሰዎች ላይ እርምጃ መውሰዱን አስታወቀ። በመራዊ ከተማ የገባው የኮሎኔል ታደሰ ሙሉነ ብርጌር ተወርዋሪ ሸማቂ ኃይል እርምጃ የወሰደው በፋኖ ላይ የስም ማጥፋት ዘመቻ በመክፈትና የስርዓቱን ዘረፈጅ ሰራዊት መንገድ እየመሩ የአማራን ሕዝብ ለከፋ ስቃይ እየዳረጉትን የአድማ ብተና አመራሮች ላይ ነው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ባደረሰው የተጋድሎ መረጃ ዛሬ እርምጃ የተወሰደባቸው ሁለቱ ቁልፍ የባዲን አድማ ብተና አመራሮች ከብልጽግና ካድሬዎችና ከብልጽግና ሰራዊት ወታደራዊ አዛዦች ጋር ጥምረት በመፍጠር ሲዘርፉና ሲያዘርፉ የነበሩ፣ ለጊዜያዊ ጥቅም በመገዛት የአማራ ፋኖ ሎጂስቲክ ነኝ በማለት የሃሰት ዶኩሜንተሪ ፊልም በመስራት ለጠላት ከፍተኛ ትብብርና ስምሪት በመስጠት የሜጫን ህዝብ ያንገላቱና ያስመረሩ ናቸው ብለዋል። ፋኑ ሀብታም አክሎም እነዚህ ጸረ አማራ የሆኑ ግለሰቦች ከምንም በላይ መራዊ ከተማ ላይ ከፍተኛ ዝርፊያና እገታዎችን በማስተባበር ፋኖን ከህዝብ ለመነጠል በተደራጀ መልኩ በአገዛዙ ድጋፍና በጀት ሲንቀሳቀሱ የነበሩ ናቸው ያለ ሲሆን ከወገናችን በተደጋጋሚ የቀረበልንን ጥሪና ጥቆማ መሰረት በማድረግ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌር ልዩ ኦፕሬሽን ሸማቂዎች ጥንቃቄ በተሞላበት ሁኔታ መራዊ ከተማ ድረስ ሰርገው በመግባት የተሳካ ኦፕሬሽን ፈጽመው ተመልሰዋል ሲል የድሉን ስፋት አስታውቋል። በቀጣይም የአማራን ህዝብ ትግል ለመቀልበስ ከጠላት ጎን የተሰለፉ ማንኛውንም አካላት የማያዳግም እርምጃ መውሰዳችን አጠናክረን የምንቀጥል ይሆናል ሲል የተናገረው የአንደኛ ክፍለ ጦር ቃል አቀባዩ ለፈረሰው ስርዓት ያልተገባ የህይወት መስዋዕትነት ከመክፈላችሁ በፊት አቃፊና ደጋፊ ወደ ሆነው የቀድሞ ማንነታችሁ ወደ አማራ ፋኖ በመምጣት ተቀላቀሉ የሚል ጥሪያችን እያስተላለፍን ጥሪያችንን ተቀብላችሁ ወደ ፋኖ የምትመጡትን ያለምንም ቅድመ ሁኔታ በየትኛውም ቦታ ላይ የምንቀበላችሁ መሆኑን ማሳወቅ እንወዳለን ሲል ተናግሯል። የአማራ ህዝብ ቀዳሚ ጠላት የሆነው የብልጽግናው ስርዓት የአማራን ህዝብ እርስ በርሱ ደም አቃባትን ዓላማ አድርጎ እየሰራ መሆኑን በተደጋጋሚ መግለጻችን ይታወሳል። ይህን እኮ ዓላማ የሚያስፈጽመው ደግሞ የፋኖ መሪዎችን ለመግደል ሰዎችን በመመልመል የፋኖ ቤተሰቦችን ቤት ንብረት እንዲያወድሙ መንገድ ጠቋሚዎችን በመምረጥ የፋኖን ስም በማጥፋት ፋኖን ከህዝብ ለመነጠል በፋኖ ስም ዝርፊያ የሚፈጽሙ ኃይሎችን በማሰማራት ነው። ይህን የተረዱት የፋኖ መሪዎች በበኩላቸው ለጠላት መጠቀሚያ እንዳትሆኑና በህዝባችን ላይ የማያባራ ማኅበራዊ ቀውስ እንዳይፈጠር የጠላትን እቅድ በጋራ እናክሽፈው ሲሉ ተደጋጋሚ ጥሪ እያቀረቡ ይገኛሉ። በተመሳሳይ በሸዋ ቀጠና የአማራ ፋኖ ቤተሰቦችን ንብረት ሲያወድም የነበረውና የፋኖ አባላትንም በገንዘብ እየደለለ ለብልጽግና እጅ እንዲሰጡ ሲያደርግ የነበረን ግለሰብ ፋኖ እርምጃ እንደወሰደበት ተናግሯል። እርምጃው የተወሰደው በአረርቲ ከተማ በተፈጸመ የከተማ ኦፕሬሽን ነው። ወደ ሌላኛው ዜናችን አለፍን። አድማ ብተናው ፋኖን ተቀላቀለም። በአማራ ሕዝብ ላይ ዘረፈጅ ጦርነት ያወጀው የብልጽግና አገዛዝ ለኩ የዓላማው ያሰማራው ሰራዊቱ ከካምፕ እየጠፋ ፋኖን መቀላቀሉን ቀጥሏል። የውጊ ቅም ማጣትና የመታገይ ዓላማን አለመቀበል በብልጽግናው ሰራዊትና በባዲን አድማብተና ላይ ያረፈ ሸክም ሆኖባቸዋል። ይህን ተከትሎም በተከታታይ ከካምፕ እየጠፉ የቻሉትን ሁሉ እያደረጉ የሚጠፉት የብልጽግናው ጥምር ጦር አባላት በቅርቡ ደግሞ የብልጽግና ሰራዊትና የባዲን አድማብተና እርስ በርስ መገዳደላቸው አድማ ብተናው ልቦ ወደ ፋኖ እንዲያዘነብል አድርጎታል። የአማራ ፋኖ ድርጅት ጎንደር ጠቅላይ ግዛት ህዝ አርበኞች ክፍለጦር ዋና አዛዥ አርበኛ ብርሃኑ ነጋ ለጣና ቴሌቪዥን እንደገለጸው የክፍለ ጦራችን ሰንጥቅ ብርጌድ ከትናንት በስቲያ ባደረገው ተጋድሎ የጠላትን ሰራዊት አምስት ቦታ ላይ ደፈጣ በመጣል ሙሉ በሙሉ እርምጃ ወስዶበታል። ከዚህ በተጨማሪም ከምሽቱ ሶስት ሰዓት ላይ አዲስ ዓለም ከተማን የተቆጣጠረበትን ተጋድሎ አድርጓል። ይህን ተጋድሎ ተከትሎ ወዲ ገምዞ ከተማ ላይ ከፍተኛ ቁጥር ያለው የብልጽግና ሰራዊትና አድማ ብተና ፋኖን ተቀላቅሏል ብለዋል። የብልጽግና ሰራዊትና የባዲን አድማ ብተና እርስ በርሳቸው መገዳደላቸውን ተከትሎ አድማ ብተናው የመከዳት ስሜት ተሰምቶታል ሲል ቅሬታውን ያቀረበ ሲሆን የብልጽግናው ጄኔራል በበኩላቸው አድማ ብተና የሚባለው መዋቅር ከዚህ በኋላ መፍረስ አለበት፣ ከዚህ በኋላ በምናደርጋቸው ውጊያዎችም ከእኛ ጋር ስምሪት አብሮን እንዲወጣ አንፈልግም ሲሉ ምላሽ ሰጥተዋል። በተለይም በምዕራብ ጎንደር ቀጠና የብልጽግናው ሰራዊትና የቅማንት ኮሚቴ ያሰለጠነው ታጣቂ ቡድን በቅንጅት የአማራ አድማ ብተናን መፍጀታቸው ይታወቃል። ይህ ክስተት ደግሞ በሁለቱ የብልጽግና ኃይሎች መካከል ከፍተኛ ልዩነትን በመፍጠሩ ነው ፋኖን ለመቀላቀል የተገደዱ ሲል አርበኛ ብርሃኑ ነጋ ተናግረዋል። አርበኛ ብርሃኑ አክሎም የአማራን ሕዝብ የህሉና ትግል ለመቀልበስ በህዝባችን ላይ የተሰማራው ዘራፊ ቡድን ከፍተኛ ፈተና ሆኖብናል፣ ይህን ኃይል ማጥራትና ሕዝብን ሰላም መስጠት የምንችለው ህዝባችን ከጎናችን ሲሆን ነው ብሏል። በተለይም በቅርቡ መቃ በተባለ ቦታ ላይ በአሽከርካሪዎች ላይ የደረሰውን ጅምላ ግድያ አውግዞ እኛ በተቆጣጠርናቸው ቀጠናዎች እንደዚህ አይነት ከባድ ወንጀሎች ይቅርና ቀላል ዝርፊያዎችም እንኳን አይካሄዱም ብለዋል። አመሰግናለሁ። የበለተላይና አርበኞች ክትራተር ዋን አዛዥ ብርሃን ነጋኑ እንግዲህ ሰሞኑን በምራም በንደርዶል በሽመለዳራ ታና ማለትም ከመተማ ወደሁም የሚያልቆን መስመር ጠላትን በተደጋጋሚ ያንቆላሸንበትና ወደመስጠት ንበት ሁኔታ አለ። በባለፈው በዜሮ ሁለት አስረኛ ወር ሁለት ሺህ አስራ ሰባት በከባድ የጠላት ላይ እርምጃ ተወስዷል። በርካታ የጠላት ኃይል ተንኮላሽቶ ደምሷል። በርካታ መሳሪያዎችንም የተማረኩበት ሁኔታ አለ። በትናንትና ሁለት የአርበኞች ትክለቶ ተኩስ ብርጀት አበዘውድሻ አለቃ በተደጋጋሚ አምስት ቁጠ ፈርጃ ምስ ላይ በደፈጣ የጠላትን ኃይል ሙሉ በሙሉ በመደመሰሰበት ሁኔታ ነው ያለው። እንዲሁም ከምሸቱ ሶስት ሰዓት ላይ አዲስ ዓለም ከተማ ላይ በመግባት ጠላትን ከፍተኛ የሆነ ኪሳራ መሽጎ ከነበረበት ደምስሶ ከተማውን ተቆጣጥሯል። ያለው ነባራዊ ሁኔታ ይህን ይመስላል። አሁንም በበርካታው ወዲህ ገንዞ የሚባል ከተማ ላይም የጠላት ኃይል መከላከያና አድማ ብተና ወደ ፋኖ እየፈረሰ እየተቀላቀለ ያለበት ሁኔታ ነው ያለው። ይህን ይመስላል። እርግሽ አመሰግናለሁ። አርበኛ ብርሃኑ ነጋ የአማራ ፋኖ ጎንዘር ጠቅላይ ግዛት እዝ አርበኞች ክፍለ ጦር አዛዥ ስለሰጠህን ማብራሪያ ከልብ አመሰግናለሁ። እንዲሁ እዚጋ ግን በተያያዘ በተደጋጋሚ ጊዜ ከአካባቢው የሚደርሰን መረጃ አለ። በዋናነት ሰሞኑን መቃ ላይ አስራ ስድስት ሹፌሮች የተገደሉበት ዛሬ መንገድ ተዘግቶ የዋለበት እንዲሁም ደግሞ ሙሴ ባምብላይም በተጨማሪ አምስት ሹፌሮች ታግተው የተወሰዱበት ክስተት ተፈጥሯና እንደዚህ አይነት ስርዓት አልበኝነትንና ህዝብን ከፋኖ ጋር የሚያቃቀሩ እንዲሁም ደግሞ ህዝብን ተስፋ ቤት የሚያደርጉ ክስተቶችን ፋኖ በቁርጠኝነት እርምጃ ወስዶ ሰላም ለማስከበር ያልቻለው ለምንድን ነው? በጣም ጥሩ ጥያቄ ነው። ምናልባት እንግዲህ ስርዓቱ ወይም ብጥርና የሚባል ሞጊት በተለያየ መንገድ የፋኖ ሚኒተሪ እያለበሰ ከታይ ብሎ ያደራጀው ቡድን ነው። በተለይ ስርዓቱ የተቆጣጠራቸው ከተማዎች ላይ እንዲህ አይነት ችግሮች በያባቸው እየተፈጠሩ ነው። ይህም ደግሞ ለአንዴና ለመጨረሻ የምናጃ እርምጃ ፋኖ ከተማውን በመቆጣጠር እንዲህ አይነቱ ግለሰብ ላይ እርምጃ ለመውሰድ ያው ሁሉም ተዘጋጅቶ ያለበት ሁኔታ ያለ ትልቁ ነገር ግን አይደለም። አገሬት ውስጥ ያለ ምዝብን ማወቅ አለበት። በፋኖ ሚኒስተሪ ስም የፋኖን ታሪክ ማፍጣት ያው ቢናክርም የማይሳጣለት ቢሆን ግን ብንሰማርተ ያካቸው የብልጽግና ኦፕሬሽን እንደሆነ መታሰብና መታወቅ አለበት። ይህም ሁሉም ራሳን እንዲያውቅልን እንፈልጋለን። ነገር ግን ፋኖ በተቆጣጠራቸው ነፃ ፈተናዎች አይደለም እንዲ አይነት ሹፌሮች ሊጣበሱና ሊራሻኑ

እኛም አስፈላጊ መሰድ ያመችን ዘንድ ማህበረሰቡ በንቃት የተለያዩ መረጃዎች እንዲሰጠ አሁንም ወደፊት የምንቀጥልበት ሁኔታዎች ይኖራሉ ብዬ ነው የማስበው። የቀን ዜናችን አሁንም እንደቀጠለ ነው። ህወሓት በወልቃይት ላይ ያሰበው ወረራ ከጥፋቱ የማይማር መሆኑን የሚያሳይ ነው ሲሉ የትግራይ ተወላጅ ምሁራን ተናገሩ። ህወሓት ከጥፋቱ የማይማር መሆኑን በተደጋጋሚ ጊዜ ሲያሳይ መቆየቱን የገለጹት የትግራይ ምሁራን በዚህ ሰዓት የትግራይ ህዝብ ከባድ ፈተና ላይ ነው። በዚህ ከባድ ፈተና ላይ በሚገኝ ህዝብ ወጣቶች በጅምላ በሚሳደዱበት የትግራይ ህዝብ ላይ ሌላ ተጨማሪ ጦርነትን መጋበዝ የህወሓትን ጸረ ህዝብነት ያረጋገጠ ነው ብለዋል። በህወሓት ምክንያት የትግራይ ህዝብ ከዚህ በፊት ሶስት የህልቂት ጦርነቶችን ማካሄዱን ያስታወሱት ምሁራኑ ይህኛው ደግሞ አራተኛው የጦርነት ድግስ መሆኑን ተከትሎ የትግራይ ወጣት ጦርነትን ሽሽት ከክልሉ እየሰደደ የሚገኘው በህወሓት የጦርነት መንፈስ የተነሳ መሆኑን ተናግረዋል። ህወሓት አሁን ቀይ መስመር እያለፈ ነው። የአማራና የትግራይ ህዝቦች ለፍቅር የሚያደርጉትን ጥሪ ወደ ጎን በመተው ለሰላም የተዘረጋውን የህዝብ እጅ አሻፈረይ ብሎ እኔ ከሞትኩ ሰርዶ አይብቀል በሚል ራስ ወዳድነት ንጹሐንን ለመጨፍጨፍ እየተዘጋጀ ነው። በዚህ ድርጊቱ ደግሞ ከአማራ ህዝብ የሚጠበቀው የአጸፋ መልስ ቀጠናውን የከፋ የጦርነት አውድማ ሊያደርገው ነው ሲሉ ተናግረዋል። የህወሓት ቡድን ወደ ወልቃይት ጠገዴ ሰቲት ሁመራና ጠለምት በኃይል ለመግባት እያደረገ ያለው እንቅስቃሴ በትግራይ ህዝብ ላይ ሌላ የጦርነት አዙሪትን ለማጎጅ ብሎም የትግራይን ህዝብ ከፍተኛ እልቂት ለማድረስ ያሉ ያሉት የትግራይ ምሁራን የኢትዮጵያን ታሪካዊ ጠላቶችን ከጀርባው አዝሎ የገዛ ወገኑ ላይ እሳት ለማዝነብ እንቅስቃሴ ጀምረዋል። አሁንም ድረስ እብሪተኛው ህወሃት ከአማራ ህዝብ ጠላቶችና ለትግራይ ሕዝብ መጥፋት ምኞት ካላቸው የስልጣን ጥመኛ ኃይሎች ጋር በመመሳጠር ለዳግም ወረራና ግድያ እየተዘጋጀ ይገኛል ብለዋል። በዚህም መሰረት በሽራሮ በኩል በኮማንደር ጸጋይ ማርቆስ የሚመራ አርሚ 13 የተባለ ኃይል፣ በሱዳን በኩል ደግሞ በጄኔራል ወርቃይኖ የሚመራ አርሚ 11፣ 17 እና 111 የሚባሉ የታጣቂ ኃይሎች ግብፅና ሌሎች ኃይሎች ያስታጠቋቸውን ዙ 23 እና መሰል ተተኳሾች ነው ውልቃይት ላይ ወረራ ለመፈጸም ወደ ድንበር እየተጠጉ እንደሚገኙ ይታወቃል። ምሁራኑም ይህንን እውነታ ትክክል መሆኑን ገልጸው ከውጭ አካላት ጋር ሆኖ የራስን ወገን መውረር ታሪካዊ ስህተት ነው፣ በትግራይ ህዝብም ተቀባይነት የለውም ብለዋል። ህወሃት የሰላም አማራጭ አልፈለገም የሚሉት ምሁራኑ ጦርነትን የፈለገበት ምክንያት ለትግራይ ህዝብ ህልውና አስቦ ሳይሆን የድርጅቱን ህልውና ለማስመለስ መሆኑ ሊታወቅ ይገባል ሲሉ የህወሃትን የጦርነት ጉዞ ከራሱ የድርጅት ህልውናና ከስልጣን ፍላጎት ጋር የተቆራኘ መሆኑን ገልጸዋል። የትግራይ ህዝብ ጦርነት ሰልችቶታል። ከዚህ በኋላ ህወሀት በጎረቤት ክልሎች ላይ የሚያደርገውን ጸባጫሪ እንቅስቃሴ ሁሉም የትግራይ ህዝብ መረር ብሎ በቃህ ሊለው ይገባል በማለት ምሁራኑ ለትግራይ ህዝብ ጥሪ አቅርበዋል። ህወሀት ከዚህ በፊት በወራ ይዞት የነበረውን የአማራ ክልል ወልቃይ ጠገዴ ሰቲት ሆመራ ዞንና ጠለምት እንዲሁም ራያ ለማጣ ወደ ቀደመ ማንነታቸው መመለሳቸው ይታወቃል። ይህ አማራ ህዝብ ታሪካዊ አጽመረስት የሆኑት እነዚህ ግዛቶች ሕጋዊ እውቅና ለመቀበል እየተጠባበቁ ባሉበት በዚህ ወቅት ህወሃት ሌላ ዙር የጦርነት ጉሰማ ላይ ይገኛል። በመጨረሻም የብልጽግናን ውሸት ዓለም ሊያውቀው ይገባል ኤርትራም የብልጽግናው ስርዓት ኤርትራ ልትወረኝ ነው የሚል የወረራ ስጋትንና የሐሰት ውንጀላ ክስ ማቅረቡ የኤርትራው መንግስት የተለመደ የነጭ ውሸት ክስ ሲል ገልጾታል። ያለፉትን ሁለት ዓመታት በዝምታ የቆየው የኤርትራው መንግስትና የብልጽግናው አገዛዝ ግንኙነት ከቅርብ ጊዜያት ወዲህ ግን ወደ ጦርነት የሚያስገባ እንቅስቃሴ ተቀይሯል። በሁለቱም በኩል የጦርነት ቅስቀሳዎች በስፋት እየተነገሩ ሲሆን በተለይም በብልጽግና ስርዓት የፖለቲካና ወታደር አዛዦች በኩል በግልጽ የጦርነት ጉሰማ ከጀመሩ ቆይተዋል። ለብልጽግናው ስርዓት የጦርነት ጉሰማ ምላሽ ከመስጠት ያልተቋረጠው የአስመራው መንግስት በበኩሉ የድንበር አካባቢዎችን በሰራዊት ያስከበበ ሲሆን የአውሮፕላን ቅኝት፣ የጸረ አውሮፕላን መሳሪያ ተከላና የሚዲያ ዘመቻ በስፋት እያካሄደ ይገኛል። ከብልጽግናው ጋር የተጣላውን ህወሓትንም ቢሆን ከዚህ በላይ አልገፋህም በቃ ምረት አድርጌልሃለሁ ብሎ በመቀበል አጋርነቱን እያሳየው ነው የሚል ትችት ይቀርብበታል። በኤርትራው መንግስትና በህወሓት መካከል የተፈጠረው ጠብ የተለያዩ ኃይሎች ተደጋጋሚ ማስታረቅ ሙከራ ቢያደርጉም ሊሳካ አልቻለም ነበር። በተለይ አቶ መለስ ዜናዊ የልፈታቸው የመጨረሻዎቹ ወራት አካባቢ ትግራይንና ኤርትራን አለያይተናቸው አንቀር እርቅ ፈጠር የሚል ተደጋጋሚ ሽምግልና ወደ አስመራ ቢልኩም፣ ወዲ አፎም ግን ሽማግሌዎቹን የማይሆነውን አትሞክሩት ብለው እንደመለሷቸው ይታወሳል። ከቀናት በፊት የብልጽግና አገዛዝ ኤርትራ ልትወረኝ ነው ብሎ ክስ ማቅረቡ የሚታወስ ሲሆን ለዚህ የብልጽግና ክስ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሰጥተዋል። የብልጽግና ፓርቲ ውሸትና ማምታታት መለያው ነው። የትናንቱ ክስም የውሸታሙ እረኛን ተረት ተረት ያስታውሰኛል የሚለው የአቶ የማነ ምላሽ በሐሰት ልወረር ነው የሚል ክስ ይዞ ቀርቧል። ነገር ግን ዓለም እንዲያውቅ የምንፈልገው የብልጽግና መንግስት የሚያደርገውን የጦርነት ዝግጅት ያደረገውን የትንኮሳ ማብራሪያና የጦርነት ቅስቀሳ ተመልክቶ ምን ያህል ለወረራ እንደተዘጋጀ ነው። በእኛ በኩል ያለነው የአልጀርሱ ስምምነት በፈቀደልን ግዛታችን ላይ እንጂ የማንንም ድንበር ጥሰን አልገባንም ብለዋል። የአልጀርስን ስምምነት ያለ ቅድመ ሁኔታና ሳይሸራረፍ ልንቀበል ይገባናል የሚለው የኢህአዲግ ምክር ቤት ውሳኔ የተላለፈው የብልጽግናው ሊቀመንበር ወደ ስልጣን ሊመጡ አንድ ወር ሲቀራቸው ነበር። ያን ውሳኔ ህወሃት ከስልጣን እስከሚባረር ድረስ በይሁንታ ቢቀበለውም ስልጣኑንም አዲስ አበባንም ተቀምቶ ወደ መቀሌ ከኮበለለ በኋላ ግን አርባ አምስት አባላቱን አሳትፎ ያስወሰነው ውሳኔ ክህደት ነው ሲል ማውገዙ አይዘነጋም። አሁን ደግሞ ህወሀት ያንን የኢህአዲግ ውሳኔ ተቀብሎ የኤርትራ መንግስት ወደ ግዛት ያልገባም ብሎ ከኢሳያስ ጎን ሲቆም፣ በተቃራኒው ያኔ ስምምነቱን ያጸደቀው ብልጽግና ደግሞ የአልጀርሱ ስምምነት ሀገርን አሳልፎ የሚሰጥ ነው ብሎ መናገር ጀምረዋል። ክስተቱን ከዳር ቆመው የሚታዘቡ የፖለቲካ ተንታኞች የኢትዮጵያ ፖለቲካ መርህ አልባ ስለሆነ ውጤቱ ሁሌም የከፋ ነው የሚሆነው የኤርትራና ኢትዮጵያ ግንኙነት መስተካከል ሲጀምር መርህ ላይ የተመሰረተ አልነበረም። አሁንም ህወሀትና የኤርትራ መንግስት ግንኙነታቸውን ሲያድሱ የትኛው መርህ ላይ ቆመው እንደሆነ አይታወቅም። ወደፊት ቀጠናው አስከፊ ጦርነት እንዳይነሳበት ያሰጋል ብለዋል። ማርቲን ፕላውት የተባለው የህወሀት ደጋፊና የኤርትራው መንግስት ተችው ጦማሪ በበኩሉ በአስመራና በመቀሌ መካከል መጠቃቀስ ይታያል፣ ወደፊት ምን ሊሆን እንደሚችል ግን መገመት አዳጋች ነው ሲል የገለጸ ሲሆን የሆነ ነገር እየሆነ ነው፣ የሚሆነውን ግን አታውቁም ብለዋል። የብልጽግናው ስርዓት ባለፉት ሶስት ቀናት በኤርትራና በኢትዮጵያ አዋሳኝ አፋር ክልል በኩል የአውሮፕላን ቅኝት ማድረጉን መዘገባችን ይታወቃል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች ለሰዓቱ የያዝናቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። ምርጫችሁ አድርጋችሁ ስለምታደምጡን ምስጋናችን ላቅ ያለ ነው።